ስላ ረማን ራም አልሐምዱሊላህ ረቢል ዓለሚን ወሰላት ወሰላም አላ ሰይዲና መሐመድ አ ወሰልም አጅን አማ ሻሃችን አንዲት ለየት ያለች ጥያቄ በጽሑፍ ደርሶናል። ሳሙናና ሌሎች አርቲፊሻል ብልቶችን ተጠቅሞ ራስን በራስ ማርካት በኢስላም እንዴት ይታያል? ይለን አልስቲምና የዘር ፈሳሽን

በሚስቶቻቸውና በእጃቸው ስር ባሉ ባሪያዎች ካልሆነ በስተቀር በፍጹም ሌላ ቦታ ላይ የማይጠቀሙ ናቸው። ለሚስቶቻቸውና ለባሮቻቸው ግን የተፈቀደላቸው በመሆኑ ምንም የማይወቀሱ ናቸው ይልና ከሚስቶችና ከባሪያዎቻችሁ ውጭ መጠቀም አይሆንም አገዛ የሚጠብቁ የሚለው ነገር

የሚለውን የቁርአን አንቀጽ ካነበቡ በኋላ ምን አሉ? ፈካነ በይነን ፊ ዝክሪ ፍህም ሊፍሩትህም ላይ አልአዝዋጅህም ማመለከት አይማኑሁም ተሕሪሙ ማሲወል አዝዋጅ ማመለከት ላይማን። ግን መጀመሪያው ያስተማረን ያስረዳን ቢሆንም መልሶ ማድገሙ የሰው ልጆች ከሚስት ጋር ወይም ከባሪያ ጋር ባርነት በነበረበት ጊዜ በባርነት የገዛት ሴት እንደ ሚስቱ ነች። ከነዚህ ውጭ ግን በፍጹም የተከለከለ መሆኑን በይፋ ያስተምራል ይላሉ። ነው ሻፊዒ ኦም የሚባለው መጽሐፋቸው ነው። ሁሉም ዑለማዎች ይሄ ብቻ አይደለም፣ ይሄ ቁርአን ብቻ አንቀጽ ብቻ አይደለም የሚከለክለው ይላሉ። እኛ ሌጋ ብቻ አቅም ኑሯቸው ለማግባት ያልቻሉ ሰዎች ራሳቸውን ያጽሉ ጥብቅ ያድርጉ። እስከ መቼ ሐታ ዩግኒየሁሙ ላሁ ንፈኒ አላህ ከትርፋቱ አክብሯቸው እስከሚያገቡ ድረስ ራሳቸውን ኩስትር ብለው ጠብቀው ይቀጥሉ ይላል። ይሄ ማለት ማግባት ካልቻሉ በእጃቸው ነካክተው ያርኩና

አቀዝቅዙ ምክንያቱም ጋብቻ አይንን ያሰብራል፣ የግብረ ስጋ ግንኙነት አካልንም ሰብሰብ አድርጎ ምሽግ ውስጥ ያስገባዋል አሉት። ከዛ ነቢዩ ዐለይሂ ሰላቱ ወሰላም የሚችሉት ብቻ መፍትሄ የተሰጥቷቸው፣ የማይችሉትስ ምን ይሆናል እንዳይባል፣ የማይችል ደግሞ ይጾም፣ ምግብ ይቀንስ። ጾም የተወሰነ የምግብ ሰዓት ክፍተት ስለሚኖር ሰውነትህ ይሰበራል። ጾም ማለት እኮ ፈኢነሁ ውጃ እንደ መቀጥቀጥ፣ ይሄ የበሬ ኮርማ፣ የፍየል ኮርማ ሲያስቸግር የስሜት አካሉን ሊያዳክም የሚችል ነገር የሚሰራው ውጃ ይባላል። እንዳ እንዳያልል ጾም ከአለልነት ይከላከላል፣ ይሰብራል ሰውነትን ፈኢነሁ ለሁ አሉ እያችሁ ነቢዩ ዐለይሂ ሰላቱ ወሰላም ወደዚ ከባድ ወደሆነው ምግብ ወደ መታቀም የሚጠጣ ነገርን ወደ መተው ከማዘዝ መፍትሄ ቢሆን ኖሮ በእጅነት አታፈሰቡ፣ እን ምን ችግር አለው በሳሞን አሽተህ አታጠፋውም ነበር እንዴ? ይሉት ነበር የረሱል ዐለይሂ ሰላቱ ወሰላም መፍትሄው ይሄ ነው። ይሄን ማግባት ነው መፍትሄው። ዋናው ማግባት አልቻልክም፣ ወደ ጾም ሄድ ማለታቸው የሚያመለክተን በኢስላም ስሜትን በእጅ ነካክቶ በተለያዩ ነገሮች በአርቲፊሻል ነገሮች ተጠቅሞ ስሜትን ማፍሰስ እና ማርካት ከወንጀሎቹ አንዱ መሆኑን በይፋ ነው የሚያሳየው። ማስረጃው በደርደሩ አይደለም። ይህንን ነገር እንደ መፍትሄ ወይም ሐላል ነው መስሏቸው የሚጠቀሙ ሰዎች አሉና ሐራም ለመሆኑ በይፋ ትምህርት ተሰጥቶ ከዚያ ላይ የሰራውም የተወውም የራሱን ምርጫ እንዲወስድ ማድረግ የግድ ይመስለኛል። ይህንን ነገር በመተው የአላህን ትዕዛዝ እየፈጸምነ መሆናችንን፣ ይህንን ነገር ማድረጋችን ደግሞ አላህ የከለከለውን ነገር እያደረግን መሆኑን ማወቅ ይህንን ነገር ራሱ ለመተው ያስችላል። ከተቻለ እንዲህ ያሉ ዕድሎች የሚከፈቱበትን አጋጣሚ ላለማግኘት

ፍሩጃ ትልቁ አለማየት ነው። ማየት በሬድ ነው፣ አድራሻ ነው የሚሰጠው። ማየት መርዝ ነው። ለዚህ ነው አላህ ሱብሃነሁ ወተዓላ ሴቶችንም ቢሆን አይናቸው ይጨፍኑ። ስለተሸፈናችሁ እንደ ልባችሁ ሁኑ ማለት አይደለም።

በድንገት ያየውን እይታ በሌላ እይታ ሆን ብሎ አቅዶ በሚታይ እይታ አትድገመው። የመጀመሪያው ያንተ ነው፣ በሁለተኛው ላይ ግን በአንተ ላይ ነው የሚመዘገበው ብለው የመጨረሻ የማየትን አደገኝነት ነብዩ አለ ሰላቱ ወሰላም ተናግረዋል። ሌላው ስሜትን ነካክቶ በጉልበት በራስ ማፈሳለሁ ብሎ መታገል የጤና ባለሙያዎች የሚመክሩት ነገር አለ። ለአይን ጠንቅ ነው። የደም ስሮችን ያናጋል በተለይ የግብረስጋ ግንኙነት አካል እድሉ አግኝተህ አግብተህ ከሴት ጋር እጠቀማለሁ ካልክ፣ የመጨረሻ ነው የምትዋረደው። ብዙ ወጣቶች፣ ብዙ ታዳጊዎች ያሉበትን ፈተና እነሱን አላህ ያውቃሉ። ስንቶቻቸው ጮኛሉን ብለው ጮኛ ሲያባብሉ ኑረው፣ የፈለጉትን ሲያረጉ ኑረው፣ የጋብቻ ቀን አንገታቸውን ደፍተው፣ አገር ለቀው የወጡ ሽምግልና ፊት። የደም እንባ ሲያለቅሱ ያየናቸው በጣም ብዙ ናቸው። ስለዚህ በሳሞናና በእጅህ በተለያዩ አርቲፊሻል ነገሮች ስሜቴን አርክቼ በዚህ መፍትሄ አገኛለሁ ብለህ የምታስብ ወረምሳ ወጣት፣ በአጠቃላይ ወንድም ሆነ ሴት በጣም ልታስቡበት፣ አላህ ዘንዳ የተጠላ መሆኑን አውቃችሁ ልትተውት ለራሳችሁ ለጤናችሁ ስትሉ ልትታቀቡ የሚገባ መሆኑን